ሰላም፣ ጤና ይስጥልኝ። ውድና የተከበራችሁ የአገር ልጆች እንደምናላችሁ፣ እኔ በጣም ደህና ነኝ። እንግዲህ እንደተለመደው ለእናንተ ጠቃሚ የሆነ መረጃ ይዤላችሁ መጥቻለሁ ማለት ነው። በዛሬው ቪዲዮ የምናየው ደግሞ እስከ ሶስት ወር ድረስ ያሉ ህጻናት የሚያሳዩቸው የእድገት ምልክቶችን እናያለን ማለት ነው። እናም ለዚህ ቻናል አዲስ የሆናቸው ቻናላችንን ሰብስክራይብና ላይክ በማድረግ እንድታበረታቱን ጠይቃለሁ። እንግዲህ በመጀመሪያ የምናየው የአንድ ህፃን ሊያሳያቸው የሚችሉ የእድገት ምልክቶች ምንምናቸው ምን ናቸው የሚለውን እናያለን። የአንድ ወር ህፃን የእድገት ደረጃውን በምንመለከት ጊዜ እንግዲህ የአንድ ወር ህፃን አብዛኛውን ሰዓት በእንቅልፍ እንደሚያሳልፍ ይታወቃል። ሆኖም በዚህ ጊዜ ውስጥ የምናያቸው አስፈላጊ የእድገት ምልክቶች ይኖራሉ ማለት ነው። ከነዚም ውስጥ ስንመለከት እጆቻቸውንና እግሮቻቸውን ግትር አርጎ ማንቀሳቀስ፣ እጆቻቸውን ወደ አፋቸው ለማስጠጋት ይሞክራሉ እጆቻቸውን በጡጫ ጭብጥ አድርገው ይይዛሉ ድንገት የሆነ ነገር ጓ የሚል ድምፅ ወይንም ለየት ያለ ደመቅ ያለ ወይንም ጠንከር ያለ ድምፅ በሚሰሙበት ሰዓት ድንግጥ ወይንም ብርግግ የማለት ሁኔታ ያሳያሉ ከዛ በመቀጠል ከ20 እስከ 30 ሳንቲሜትር ርቀት ላይ የሚገኙ ነገሮችን ማየት ይችላሉ አይኖቻቸውን ከርተት ማድረግ ይጀምራሉ። አይኖቻቸውን ካርታት ወይንም ዞር እያሉ ማየት ይጀምራሉ። ከዛ በተጨማሪ ፈገግታ የሚያሳያቸውን ሰው ይወዳሉ። እናም ፈገግ ሲሉላቸው ለመጫወት ዘና ለማለት ይሞክራሉ። የእናታቸውን ድምፅ ይለያሉ። እዚህ ጋ ግን ሕፃናት ከተወለዱ ቀን ጀምሮ የእናታቸውን ጠረን እንደሚለዩ ወይም እንደሚያውቁ ብዙ ጥናቶች ያስረዳሉ። መስማት ሙሉ በሙሉ ደግሞ ይችላሉ። በዚህ ወር ላይ መስማት ሙሉ በሙሉ ይችላሉ። ለስለስ ያሉ ዜማዎችን መስማት ይወዳሉ። እንደ መዝሙር የተለያዩ ዘፈኖችም ሊሆን ይችላሉ። በዚህ ሰዓት በእነሱ ብታጫወቷቸው ብዘፍኑዳቸው ደስ ይላቸዋል። ጥሩ ሽታን ይለያሉ ወይንም ያሸታሉ። የእናታቸውን ጡት ወተት ሽታ ሳይቀር መለየት ይችላሉ ማለት ነው። መቼ በአንድ ወራቸው ምቾት ካልተሰማቸው፣ ህመም ካጋጠማቸው፣ ከራባቸው ወዘተ ስሜታቸውን በለቅሶ ይገልጻሉ፣ በለቅሶ ይገልጻሉ። ስለዚህ ወላጆች እዚህ ጋር ልጃችሁ ሲያለቅስ በምን ምክንያት እንዳለቀሰ መለየት መቻል አለባችሁ ማለት ነው። የረሃብ ለቅሶ ወይንም ዳይፐሩ ሸንቶበት ሊሆን ይችላል። አልተመቸው ይሆናል። አለተበዛም የእንቅልፉ ሰዓት ደርሶ እንቅልፉ መጥቶበት ሊሆን ስለሚችል ይህንን በምን ምክንያት እንዳለቀሰ ማወቅ አለባቸው። ከዚያ መቀጠል የምናየው ሁለተኛ ወር ላይ ስንመለከት ማለትም ሁለት ወር ሲሞላቸው ሊያሳዩት የሚችሉት የእድገት ምልክቶችን ስናይ በሁለተኛ ወራቸው የልጆች እድገት ከበፊቱ በፍጥነት ይቀጥላል። ማለትም በፍጥነት ያድጋሉ ማለት ነው። ኪሏቸው ቶሎ ይጨምራል። በነገራቸው ቱሮ የጌት ለውጥ ያሳያሉ። ከዓለም የበለጠ መገናኘት ይጀምራሉና የመጀመሪያው ፈገግታ ሊያሳዩ ይችላሉ። የመጀመሪያው የሆነ ፈገግታ ምላሽ ሊያሳዩ ይችላሉ። እጅና እግራቸውን ግትር አድርጎ ማቆየታቸውን እየቀነሱ ይመጣሉ ማለት ነው። እጅና እግራቸውን ግትር ማድረግ ባሪያቸውን ይቀንሳሉ። እጃቸውንም ጭብጥ አድርገው ወይም ጣቶቻቸውን ጭብጥ አድርገው የመያዝ ሁኔታቸውን ቀነስ እያደረጉ በተወሰነ መልኩ ጣቶቻቸውን የመዘርጋ ሂደት ይጀምራሉ። አንዳንድ ነገሮችን ስትሰጧቸው ደግሞ ለጥቂት ጊዜ ጭብጥ አድርጎ መያዝ ይሞክራሉ። ከ30 እስከ 45 ሳንቲሜትር ርቀት ድረስ ማየት ይጀምራሉ። የሚንቀሳቀስ ነገሮችን በአይናቸው ይከታተላሉ። ማለትም በስራቸው በሆነ ነገር ታወዛውዙላቸው፣ አይናቸው ስር ያንን ወዲያ ወዲህ እያሉ ማየት ይጀምራሉ። ደማቅ ቀለማትን፣ ቅርጾችን ሲያዩ ልዩ ትኩረት ይሰጣሉ። እናም በዚህ ወራቸው ህፃናቶች ንቁ ይሆናሉ። ንቁ በሚሆኑበት ሰዓት ደግሞ ትንሽ ድምፅ በሚሰሙስበት ሰዓት ምንም የማለትና ከእንቅልፋቸውም ቢሆን ቶሎ የመንቃት ሁኔታን ያሳያሉ። ቶሎ መንቃት የወላጆቻቸውን ወይንም ያሳዳጊያቸውን ድምፅ መለየት ይጀምራሉ። ከዚያም መቀጠል አንዳንድ ድምፆችንም ያወጣሉ። ልክ እንደ ኦ ምናምን አይነት ድምፅ ያወጣሉ። ሰዎችን በትኩረት ይመለከታሉ። ይሁን ነገር በትኩረት ይመለከታሉ። ሌላው ማልቀስን በተመለከተ ማልቀስ ይቀጥላል። ነገር ግን የተለያዩ የማልቀስ ድምጦችንም እዚቀ ያወጣሉ ማለት ነው። ሶስተኛ ወር ላይ የሚያሳዩቸው የእድገት ምልክቶችን ስናይ አንድ ህፃን ሶስት ወር ሲሆነው ንቁና ተግባቢ ይሆናል። በሶስተኛ ወሩ አንድ ህፃን ለመገለባበጥ ሊሞክር ይችላል። ለመገልበጥ ቀና ለማለት ሊሞክር ይችላል። በሆዱ ስናስተኛው ጭንቅላቱን ቀና አርጎ ለመያዝ ይሞክራል። እጆቹን ማገናኘት ይችላል። ማለትም የራሱን ሁለቱን እጆቹን አንደኛውን ከአንደኛው ጋር ማገናኘት ይችላል። እስሩ ያሉ ነገሮችን መንካት፣ መያዝ ይችላል። ጣቶቹን ጭብጥ አርጎ ከመያዝ በደንብ መዘርጋት ይችላል። ጥብቅ አድርጎ መያዝ ይችላል። የሚንቀሳቀሱ ነገሮችን በደንብ በአይኑ ይከተላል። እናትና አባቱን ከርቀት መለየት ይጀምራል። እጆቹም ትኩር ብሎ ያያቸዋል። ወደ አፉም ማስጠጋት ይጀምራል። እውነተኛ ፈገግታን በንቃት ማሳየት ይጀምራል። በምናሳየው በምናጫውተውም ሊሆን ይችላል። ፈገግ በምንልበት ጊዜ እውነተኛ ፈገግታን በንቃት ማሳየት ይጀምራል። በሚያጫውቱት ጊዜ መጫወትን ይወዳል። አላጫውትም ወይንም ዝም ሲሉት ደግሞ ለማልቀስ ይሞክራል ለመቀጠል የኩኪንግ ድምጾችን ማውጣት ይችላል ማውጣት ይችላል የሰዎችን የፊት ገጽታ ወይንም እንደ ፈገግታ ያሉ ነገሮችን ይለያል የሰዎችን የፊት ገጽታ ወይንም ፈገግታ ይለያል ሰዎች ፈገግ ሲሉለት ፈገግ እያሉለት እንደሆነ ይረዳል ማለት ከአንድ ወር እስከ ሶስት ወር ያሉ የእድገት ደረጃዎችን እንደዚህ አይነት እድገት ምልክቶችን ካየ ማድረግ ያለብን ጥንቃቄ ምንድን ነው? ወላጆች በተለይ ሊ ስናሳድግ ልናደርጋቸው የሚገቡ ጥንቃቄዎች ምን ምን ናቸው የሚሉትን እናያለን። ህፃናት እንዳይታፈኑ ጥንቃቄ ማድረግ አለብን። ልብስ አብዝቶ አለመደራረ በልብሱ ሙሉ ፊታቸው ህፃናት እንዳይታፈኑ ጥንቃቄ ማድረግ አለብን። ልብስ አብዝቶ አለመደራረ በልብሱ ሙሉ ፊታቸው በሚሸፈኑበት አንደኛ ስለሚጨንቃቸው በሚጨንቃቸውም ጊዜ ደግሞ ልብሱን ከፊታቸው ላይ መግለጽ ስለማይችሉ ሊታፈኑ ይችላሉ። እና የሚተኙት ደግሞ ወይንም የምታስተኟቸው አብራችሁ ከሆነ ወይም ከወላጆች ጋር አብረው የሚተኙ ከሆነ ምንጊዜም ከስራችን ራቅ አድርገን መተኛት፣ በየሰዓቱ መከታተል፣ ቶሎቶሎ ቶሎ ማጥባት መቻል አለባችሁ ማለት ለየት ያሉ ምልክቶች መኖራቸውና አለመኖራቸውን ማረጋገጥ፣ ከሰዎች እስኪጠነክሩ ድረስ በተወሰነ መልኩ ማራቅ አለመሳም የተለያዩ ትንፋሾች ላያቸው ላይ አለመተንፈስ። ምክንያቱም እነዚህ ህፃናት በዚህ ወራቸው ዝቅተኛ የበሽታ መከላከል አቅም ስላላቸው በቀላሉ ከሌሎች በሽታ ሊተላለፍባቸውና ሊጠቁ ስለሚችሉ መጠበቅ መቻል አለባችሁ ማለት ነው። ሌላውና ጠቃሚው ታሚ ታይም ማሰራ የላይኛውን የሰውነታቸውን ክፍላቸውን ለማጠንከር በየቀኑ ለአጭር ጊዜ በሆዳቸው እንዲተኙ ማድረግና ቴሚ ታይም ማሰራት አለባችሁ። አንደኛ ወር ላይ ቢያንስ እስከ ሶስት ሰከንድ ከዛ ቀጣይ ላይ እስከ አምስት ሰከንድ ከዛ ቀጣይ ላይ እስከ አስር ደቂቃ እያደረጋችሁ ቴሚ ታይም ማሰራት መቻል አለባችሁ። በወቅቱ ክትባታቸውን ማስከተል መቻል አለባችሁ። ደስተኛና ንቁ እንዲሆኑ ጥሩ የፊት ፈገግታ በማሳየት በማጫወት በመዘመር በመዝፈን ልናዝናናቸውና ጥሩ የአይምሮ እድገት እንዲኖራቸው ማድረግ እንችላለን ማለት ነው። በእንደዚህ መልኩ ህጻናትን መንከባከብና መጠበቅ መቻል አለብን ማለት ነው። በስተመጨረሻም እዚህ ደርሰናል። እንደተጠቀመችሁበት ተስፋ አደርጋለሁ። እናም ይህን ቪዲዮ ደግሞ እናንተ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ላይ ያስቀምጡልኝ። እኔ ምላሽ ምሰጣችሁ ይሆናል ማለት ነው። አመሰግናለሁ። ደናውሉልኝ። ባይ ባይ።